አሰላሙ አሌይኩም ወራህመቱላህ ወበረካቱሁ ሰላም እንዴት ናችሁ ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ በያላችሁበት ሰላማችሁ ብዝዝት ይበል ዛሬም እንደተለመደው በአዲስ ቪዲዮ የወርቅን ዋጋ ይዤላችሁ ብቅ ብያለሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮውን ላይክ እና ሸር አድርጉት ውድ ቤተሰቦቼ ዛሬ ቀኑ ጁምአ ነው ሜይ 23 2025 የጁምአ የቀኑ ውሎ የወርቅ ዋጋ ምን ይመስላል የሚለውን የምነግራችሁ ይሆናል። ቀጥታ ወደ መጣሁበት አልፋለሁ። ላይክ እንዳትረሱ። 1 ግራም 24 ካራት በሪያድ ከተማ 472 ሪያል እየተሸጠ ይገኛል። 22 ካራት 440 ሪያል እየተሸጠ ይገኛል ማለት ነው። 21 ካራት 423 ሪያል በመሸጥ ላይ ይገኛል። 18 ካራት 373 ሪያል እየተሸጠ ይገኛል ማለት ነው። በዛሬው በጁምዓ የቀን ውሎ ማለት ነው። ይህ ሪያድ ላይ ያለው የወርቅ ዋጋ ሲሆን በጅዳ 24 ካራት 1 ግራም ወርቅ 406 ሪያል እየተሸጠ ይገኛል። 22 ካራት 373 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራት 358 ሪያል እየተሸጠ ይገኛል። 18ቱ ካራት 306 ሪያል በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦች ይህ እንግዲህ በጅዳ ያለው የወርቅ ዋጋ ነው። በዶላር ዛሬ በጅዳ 1 ግራም 24 ካራት 300 24 ካራት 109 ዶላር እየተሸጠ ይገኛል። 22 ካራት 100 ዶላር በመሸጥ ላይ ይገኛል ማለት ነው። 21 ካራት 98 ዶላር እየተሸጠ ይገኛል። 18 ካራት 82 ዶላር እየተሸጠ ይገኛል ማለት ነው። ውድ ቤተሰቦች ይህ እንግዲህ ጂዳና ሪያድ ላይ ያለውን የወርቅ ዋጋ እየነገርኳችሁ ነው። በመቀጠል ጦይፍ ላይ 1 ግራም 21 ካራት የባህሬን ወርቅ እዚህ ጋር የምነግራችሁ ነገር 21 በየአገሩ የሁሉም አለ፣ ግን ስትገዙ 21 ካራት የባህሬን ብላችሁ ግዙ። አገራችን ራሱም የኢትዮጵያ 21 ካራት ወርቅ አለ። ይሄን ማወቅ አለባችሁ፣ ልትጠነቀቁ ይገባል ማለት ነው። ዝም ብላችሁ 21 ካላችሁ፣ ምሳሌ ሳዑዲ የራሷ 21 ካራት አላት። ኳተር፣ ኮይት፣ ማንኛውም ቦታ የየራሱ 21 ካራት ወርቅ አለው። ስለዚህ እናንተ ስትገዙ 21 ካራት የባህሬን ብላችሁ ግዙ። የባህሬን ወርቅ ጸዴ ነው፣ በጣም በጣም ልዩ ነው። ከማንኛውም ወርቅ ስታወት በጣም የተለየ ነው ማለት ነው። ስለዚህ ውድ ቤተሰቦቼ 21ዱ ካራት ያው እንደነገርኳችሁ በዶላር 98 ዶላር ነው ማለት ነው። 18ቱ ካራት 82 ዶላር ነው። ይሄ ይቅርታ ተመለስኩኝ ወደ ኋላ ማለት ነው። ጠይፍ ላይ 1 ግራም 21 ካራት የባህሪን ወርቅ 366 ሪያል እየተሸጠ ይገኛል ማለት ነው። ይሄ ከደሪባ እና ከመስንያ ውጭ ያለው የወርቅ ዋጋ ነው። መዲና ላይ 1 ግራም 21 ካራት የባህሪን ወርቅ 370 ሪያል ገብቷል። የወርቅ ዋጋ ወደ ላይ እየወጣ ነው። እንግዲህ ኢንሻአላህ የሚቀንስበትን ወቅት እንጠብቃለን ማለት ነው። ባላ ፈቃድ ይቀንሳል ብለን ተስፋ እናደርጋለን። እንግዲህ ጀዛን ላይ 1 ግራም 21 ካራት የባህሪን ወርቅ 353 ሪያል እየተሸጠ ይገኛል። ደማም ላይ 1 ግራም 21 ካራት የባህሪን ወርቅ 380 አራት ሪያል እየተሸጠ ይገኛል ማለት ነው። ውድ ቤተሰቦች ተቡክ ላይ አንድ ግራም 21 ካራት የባህሪን ወርቅ 359 ሪያል እየተሸጠ ይገኛል። ይሄ እንግዲህ የዛሬው የወርቅ ዋጋ በሳኡዲ አረቢያ ያለው ይህንን ይመስላል። በሌላው ጋር ደግሞ እንግዲህ አዲስ ነገር ሲኖር ይዥላችሁ የምመጣ ይሆናል። ቪዲዮውን እንዳልኳችሁ ላይክ ማድረጋችሁን፣ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ በየቀኑ የወርቅን ዋጋ ለመልቀቅ እሞክራለሁኝ። በያላችሁበት ሰላማችሁ ዝዝት ይበል። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ፣ ለመመለስ እሞክራለሁ ማለት ነው። ውድ ቤተሰቦቼ ሁላችሁንም እጅግ አድርጌ አመሰግናለሁ።